ድሮ ነገር አፈል ብልሔሌስነ ይበረከታል። ሰላም ሰላም ጋይስ እንዴት ናችሁ? ዛሬ ምሩና ናሆምን በዚህ ዩቲዩብ ይዘንላችሁ ቀርበናል። ዛሬ ጌም እናጫውታችኋለን። ጌሙ በጣም ቀላል ነው። ምን መሰላችሁ? ጌሙ እዚህ ጋር አስር ፊኛዎች ይታያችኋል። እዚህ ጋር ደግሞ ከሃምሳ ሳንቲም ጀምሮ እስከ አስር ሺህ ብር ድረስ አመል እስከ አስር ሺህ ብር ድረስ አለ። አምስት ሺህ ብር አለ። አንድ ሺህ ብር አለ። መቶ ብር፣ አስር ዩሮ አለ። ሃምሳ ብር የድሮ አስር ብር የድሮ አንድ ብር፣ አንድ ብር እና ሃምሳ ሳንቲም አለ። ይሄ ነው ሽልማቱ። እንግዲህ ምንድን ነው የሚሆነው? ሁለቱም ጥያቄ ይጠየቃሉ። ጥያቄውን ቀድሞ የሚመልስ ሰው ከዚህ ውስጥ የፈለገውን ፊኛ ያፈነዳና ከ50 ሳንቲም ጀምሮ እስከ 10 ሺህ ብር ድረስ ሽልማቱን ይወስዳል። አንዴ ልጨርስ። ምን የመፍራት የመፍራት ስሜት የመንቦቅቦቅ ከዚህ በፊት ሁለቴ እንቆቅልሽ ተጫውተን ያሸንፈችው እሷ ነች። ስለዚህ አሁንም ከእንቆቅልሽ የተለየ አይደለም ጨዋታው። እኔ ያው ማን ያሸንፋል ብዬ እንደምገምት ታውቃላችሁ። እናንተ የምትገምቱት ነው የሚሆነው። ግን ግን ምን እናድርግ፣ ወደ ጌሙ እንሂድና የመጀመሪያውን ጌም ተጫውተን እንግዲህ የመጀመሪያውን ጌም መልስ የመለሰ ሰው የመጨረሻው ድረስ እንደሚያሸንፍ የታወቀ ነው። ያው ሳዶር ብዙ አይደለም። ጌም ላይ ጌም ላይ እንዴት ነህ? ይኸውልህ በልቻታለሁ እኔ እንትን ነው በቃ የተበላከው ፈልገ አስር ሺህ ብር እነዚህ ውስጥ አለ። ደግነቱ ውስጥ ያሉት ወረቀቶች አይታዩም ከዚህ እና ፈልገህ እንኳን እንዳታየው ወረቀቶቹ አይታዩም ስለዚህ በግምት ነው ስትገምት ሀምሳ ሳንቲም ልታገኝ ትችላለ አስር ሺህ ብርም ልታገኝ ትችላለ ጥቅም የሌለው የድሮ አንድ ብርም ልታገኝ ትችላለ እነዚህ እኮ ምንም እኮ ጥቅም የላቸውም ከዚህ ወደዚህ አስር ዩሮ መቶ ሰባ ነው መቶ ሰማንያ እንደዛ ይመስለኛል ስለዚህ አሁን ወደ ጨዋታው እንገባለን። የመጀመሪያውን ጥያቄ እንግዲህ ትመልሳላችሁ። መልሱ ላይ ጋይስ ሁለቱም እኩል ነው የሚመልሱት። ቀድሞ እድል የሚሰጠው ሰው የለም። ቀድሞ የመለሰ ሰው ሁልጊዜ አሸናፊ ነው። ስለዚህ ቀድማችሁ መመለስ ያሸልማል። እኔ እንግዲህ ጥያቄውን ብቻ ነው ማሳያችሁ። ያዝ ማይኩን ስ አንዱን ጥያቄ እስኪመልሱ ትንሽ ጊዜ ሰጣቸዋለሁ። ከዛ ካልመለሱ በዛ ጊዜ ውስጥ በቃ ያልፋቸዋል ማለት ነው። ፊኛም የሚያፈነዳ ሰው የለም። በጣም አሪፍ። ለዛ ቢስ እሺ ጋይስ ወደ መልሱ እንሄዳለን። መልሱ መልሱ ነው ቢስ ይሄ እንዴት ነው ነው? ያለው በቃ ነገር ነው። አሁን የፈለግሽውን ታፈነጃለሽ። ታውቃለህ የወጣው ይታያል። ጋይስ የድሮ አንድ ብር አሸንፋለች። ጌሙ ይቀጥላል። ገና ዘጠኝ ያልተነኩ ሽልማቶች አሉ። የድሮ አንድ ብር በምሩ ተወስዷል። ቀጣይ ይቀጥላል። የድሮ ነገር ይበረክታል። ተዘጋጁ፣ ተዘጋጁ። ማየት አይቻልም ከሰው ከሰው በቃ እንግዲህ መልሱ መልሱ። እሺ ሰዓት ሊያበቃ ነው። የመጨረሻ መልሳችሁን ስጡ። ከሰው ከሰው፣ አምስት፣ አራት፣ ሶስት፣ ሁለት፣ አንድ። ከሰው በታች እሺ ዘጠነኛው ጥያቄ አልተመለሰም። ስለዚህ ኛ የሚያፈነዳ ሰው የለም ማለት ነው። ያፈነዳሉ አስር ሺህ ብሬ ላተርፍ ይችላሉ። እሺ መጨረሻ የሚጠርፈው ሽልማት ኔ ነው። ጋይስ ኦኬ ጥያቄ ነክኛዎቹ ቁጥር እኩል ነው። አዎ ስለዚህ ለእም የማይፈነዳ የሚኖረው ማለት ነው። ካላፈነዳችሁ ያው የተረፈው ብር ኔ ነው። ቀጣዩን ጥያቄ ሬዲ ናችሁ? በምድር በምድር በታች ከምድር በታች ከምድር በላይ በባዶ ምድር ምድር ነው። በባዶ ምድር ነው። የመጨረሻ መልሳችሁ ነው። እኔ ከምድር በታች ወይ ከምድር በላይ ወይ በባዶ ምድር በምድር ተቀራራቢ መልስ መልስ አይሆንም። ኤግዛክትሊ መሆን አለበት በባዶ ምድር በባዶ ምድር ነው ብዬ እኔ ነኝ የመለስኩት እኮ መጀመሪያ። አንተስ? እኔም በባዶ ምድር በምድር ላይ ነው መልሱ። አላልኩም እንደ በምድር በምድር ለመጨረሻ መልሳችሁን ስጡ ተብሎ ከምድር በላይ ነው ያልከው። እሺ ጋይስ እስካሁን ድረስ የተመለሰው አንድ ጥያቄ ነው። ከሶስት ጥያቄ አንድ ጥያቄ ብቻ ነው የተመለሰው። ምሩ የድሮ አንድ ብር አሸንፋለች። ነጠላ ምንድ ገርጣሁን

በቃ ኦኬ ጋይስ አራተኛውን ጥያቄ ተበልተዋል። ነጠላ ዘቀዘቀች ወይም የተዘቀዘቀ ነጠላ ነው። በኢየሱስ ክርስቶስ እኔ እንዳይመለስ ተደርጎ የወጣ ጥያቄ ነው ያለው። በጣም ቀላል ጥያቄ ነው የተጠየቃችሁ ያላችሁ ትራንስፖርት አውጥተን ይቀጥላል። አምስተኛው ጥያቄ

አንድ ሺህ ብር እስካሁን ድረስ አልተነካም። ጋይስ ስድስተኛው ጥያቄ እና አሁን አልቀለላችሁም? ጥያቄ እየከበደኝ መጣ። አልቀለላችሁ ተነጋግራችሁ እንደወጣችሁ ጥያቄ። ቆይ ግን በቀኝ አውለኝ። ለ ለጻፈው ሰውዬው ነው ቀኝ። ይሄ እኮ ባዶ እኮ ግራ ነዋ። ክፈት ውስጥ እያሳየን እንዴት ቀኝ እኮ። ወደ በቀኝ አደላለሁ አውለኝ። ይሄ እኮ ወደ ቀኝ ነው ያለው። ተስማማችሁ ባለመግባባት ውስጥ ተስማማችሁ። እንግዲህ ምንድን ነው ፍርድ ተዛብቷል የምትል ከሆነ ኮሜንት ላይ ተዛብቷል ብለው ከጻፉ እኔ እጽፋለሁ በራሴ ቻናል። ሳዶና መጀመሪያ ምሩ መልስ። ኧረ ጌታን ከባድ ናቸው ጥያቄዎቹ። ሳታፈነዱ ሊያልፋችሁ እኮ ነው። ሶስት ሁለት አንድ ወደ መልሱ እንሄዳለን። የመጀመሪያው መጨረሻ በቃ የመጀመሪያ መጨረሻው ነው። ያ ምንድን ነው ጥያቄ ጥያቄው እንደዚህ ከብዳችኋል ብዬ አላሰብኩም ነበር አሁን በጣም ቀላል ጥያቄ ነው ጋይስ ቀጣዩ ጥያቄ በጣም ቀላል ጥያቄ ነው ካልመለሳችሁ በጣም ከባድ ሳክሰንት በዚህ አስር ሺህ ብር ማሸነፍ አለባችሁ ሬዲ ናችሁ የተገለበጠ መንግስት በመንግስት መንግስት ተገለበጠ ውድፋል ምሩ መንግስት የወደቀ መንግስት፣ መልሱን እናያለን። መንግስት ግልበጣ ነው። ማሰንዳት ትችላለህ? እናያለን። እግዚአብሔር ሆይ የሚያስፈልገኝ አንድ

ቅድም ስትጎርር ነበር። አሪፍ አይቸኩልም። ገና ያልተመለሰ አምስት ጥያቄ የሚሆን አለ። ከዚህ ጋር ደግሞ ብዙ የተረፈ ፊኛ አለ። ስንት ፊኛ? ሰባት ፊኛ ተርፏል። እስካሁን ድረስ ሶስት ጥያቄ ብቻ ነው ተረፈ። ሶስት ነው የፈነዳው። አዲስ እንግዳ፣ ጥቁር እንግዳ፣ ጥቁር እንግዳ

የአሁኑ ከበድ የሚል ይመስለኛል አስር ሺህ ብር አለ አምስት ሺህ ብር አለ በአሁኑ ከሁለት አንዱ ማሸነፍ አለባችሁ ዳር ድንበር መልሶታል ነው ዳር ድንበር ብሏል እንግዲህ ምሩ አምናለች መልሶታል ብላ ዳር በትክክል ተመልሰ አቅምሽ የማወቅ ነው መጀመሪያ አቅምሽ የማወቅ ከማን ጋር ነው የምትጫወተው እዚህ ጋር ጋር እሺ ስድስት ፊኛ ቀርቷል የትኛው ነው ተፈነጅ ሁለት ተላፍ አለ አሜን አንድ ነው እየተረፈው ፊኛ የኔ ነው። መልሳችሁ ገንዘብ ያለበትን ይቻላል። ትስሽሽሽሁን መቶ ብር ነው መቶ ብር ከሃምሳ ሩቡን ሩቡን ነው የምትወስዱ ሙሉ ትውሰዱ ሙሉ። በእውነት በእግዚአብሔር። እሺ የድሮ ምን አይነት እድል ነው ያላችሁ? የድሮ አስር ብር የድሮ አስር ብር ከዚህ ላይ የሮ ስትወስጂ ምኑ ነው ትወስ ቆርጣችሁ ነው ስልክ መቶ ብር ሃምሳ ሳንቲም እና የድሮ አስር ብር አሸንፏል። ሁለት መቶ ብር እና የድሮ ኪሳራ ኪሳራ ነው። በቃ የዛሬው ቀን ማለት ነው። አምስት ደረጃ ነው። ብር አንድ በጥያቄ ደረጃ ዋናው ጋይስ አሁን ቀርቷል፣ ግን የማይረባው ከዚህ ውስጥ ይሄ ነው። አይ ቲንክ የመጨረሻ የመጨረሻ መልሳችሁን ስጡና፣ ዜብራ እርግጠኛ። እግረ ደረቅ በቃ፣ እኔ እግረ ደረቅ እግረ ደረቅ በቃ። እግረ ደረቅም አይደለም ይሄ፣ ግን ዜብራ ነው። እንቀኔ ዜብራ ይሆናል ወይ? እግረኛ መንገድ ይዛብ ትንሽ አስተካክሉ። እግረ መንገድ እግረ መንገድ እግረ መንገድ ነው። እግረ መንገድ ነው። በማን ይያዝ? እግረ መንገድ። ምሩ፣ እንግዲህ ያው እድለኛ ነሽ። እስካሁን ትልቁን ገንዘብ ሁለት መቶ ብር ያሸነፍሽ አንቺ ነሽ። ሀምሳ ብር ይሰጣል።

መስቀለኛ ስትል መስቀል አደባባይ አልኩኝ። መስቀለኛ እና መስቀል አደባባይ ይለያያሉ። አሁን መልሰን ብር የሚያስፈልግሽ ከሆነ ምሩ ቀቀድያችመገእንላንአራት ፊኛ ቀርቷል። ምሩ እዚህ ጋር ግን አንድ፣ ሁለት፣ ሶስት፣ አራት፣ አምስት ሽልማት አለ። አራት ፊኛ ቀርቷል። ከዚህ ውስጥ እንግዲህ የትኛው እንደሚደርስሽ ላፈንዳጅ ይ ላፈንዳልሽ። ሮቢን ሰጀገች ከዛ አልፈልግም። አቀላቀለች አልተቀላቀለም። ስንት ብር ይመስላል? አንድ ብር ቢሆን ደስ ይለኛል። ይመስለኛል ቢሆን ደስ ይለኛል። ሲፈታ አስር ዩሮ አሸንፋለች ገና ነው። እስካሁን ግን ከዚህ በላይ ያሉ ሽልማቶች አስር ሺህ ብር፣ አምስት ሺህ ብር እና አንድ ሺህ ብር አለ። ባጠቃላይ እኮ ያለ ነገር እኮ እንዴት ነው ቆይ ትላሉ። ቆይ የቀረው እንዴት ነው መገመት። የለም ይሆናል እንጂ ጋይስ ይሄ የመጨረሻው ጥያቄ ነው የሚሆነው። አስር ሺህ ብር አለ፣ አምስት ሺህ ብር አለ፣ አንድ ሺህ ብር አለ፣ አስር ዩሮ ይሄ የምሩ ብር ነው። አንድ ብር ደግሞ እዚህ ጋር አለች። ይሄ የመጨረሻው ጥያቄ ነው እ ሲጀምር ደስ የሚለው እኔ እና እሷ መሀል የእኔ የእኔ ብሎ ነገር ሦስት አለ። እሺ ሶስት ሽልማት ነው የቀረው። እዚህ ጋር እዚህ ውስጥ እንግዲህ ከነዚህ ሽልማቶች አንዱ አለ ማለት ነው። ቃል ኪዳን ብለዋል። የቃል ኪዳን ቀለበት ክቡ ቀለበት ከሆኑ እንግዲህ ነው፣ ከሁኔታዎቹ ተነስታችሁ እንኳን ትልቅ ቃል አለ፣ መካከለኛ ቃል፣ ትንሽ ቃል አለ፣ የውሸት ቃል፣ ምንም ያልተፈጸመ ቃል ኪዳን። ይህ ማረፍተው ነገር ነው። ቃል ኪዳን ነው የሚሆኑ ሶስተኛ ከሆነ ሶስት ቃል ኪዳን። ስለዚህ በምን ሂድ ሁለት ሁለት እድል ስጠና። ለምን ከባድ ነው? ሁለት ሁለት እድል ሶስት እድል ሰጠሁ። አንደኛው ኪፕ ያልተደረገ ፕሮሚስ ይመስለኛል። ቀለበት የቃል ኪዳን ቀለበት፣ የቃል ኪዳን ቀለበት። በቃ ግምቱን ላጠው እኮ በቃ ገመች ሶስት መቃኔ ቃል ኪዳን ነው። አንድ ትንሽ ቃል ቃል ኪዳን አለች። ምን የመጨረሻ ቃል ምንድን ነው? ሰው መልሱን እናጠጋጋዋለን ወደ ከሁለታችሁ ለቀረበው አጨርቃለሁ ነው። እናጠጋጋለን ወደ እሱ። አልይስ የመጨረሻው ጥያቄ ነው። ዳ በቃ ሽልማትሽን ማሸነፍ ትችያለሽ። እንግዲህ እዚህ ጋር አራት ሽልማት አለ። እግዚአብሔር አንድ ብር ማፈንዳት ትችያለሽ። የመጨረሻው ነው። ሶስት ፊኛ አለ። ከፈለግሽ እድልሽን መስጠት ትችያለሽ። ጥሩ ቆጥረሽ የፈለግሽው ላይ እሺ ጋይስ የመጨረሻው ነው። አስር ሺህ ብር አለ፣ አምስት ሺህ ብር አለ፣ አንድ ሺህ ብር አለ፣ አንድ ብር አለ። እዚህ ጋር ሁለተኛዎች ቀርተዋል። ይሄ የመጨረሻው ነው። አንድ ብር ስንት ይመስልሻል? አንድ ብርም እኮ

አምጡ ስንተረፈ ይሄኛው አምስት ሺህ ይሄኛው አንድ አልተበለውም። ስድስት ሺህ የድሮ አስር ብር አሸንፏል። ሀምሳ ሳንቲም አሸንፏል። መቶ ብር አሸንፏል። መቶ ብር ከሀምሳ ሳንቲም በላይ ይህ እንኳን ምን አያደርግልም፣ ግን ቤት ውስጥ ጌጥ ይሆናል። አስር ሺህ ብር አለሽ። ሁለት መቶ ብር አለሽ። ሀምሳ ብር አለሽ። ኦኬ ጋይስ፣ የዛሬው ጨዋታ ይሄ ነበረ። ምሩ ስንት ብር አሸነፍሽ? አስራ ሁለት ሺህ ሀምሳ እና የኛ አንድ ብር አስራ ሁለት ሺህ ብር የሚገርም ከመጀመሪያው እንደገመት ገመት ነው ነው ጋይስ ቀጣይ ደግሞ የሳዶር አለ እዚህ ጋር መቶ ብር የድሮ አስር ብር አለ እሱም ቶ ሀምሳ ሳንቲም ሀምሳ ሳንቲም እሺን ያ መቶ አስር ብር ከሀምሳ ሳንቲም አሸንፈሻል እዚህ ጋር ደግሞ አስራ ሁለት ሺህ አንድ ብር አሸንፋለች ጋይስ ቻናሉን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ኮሜንት እያደረጋችሁ ሳዶር የምትለው ነገር አለ? በመጨረሻ ምሩ፣ በመጨረሻ የምትይው ነገር አለ? የምለው ነገር ምንድን ነው፣ በርገር ጋብዛቸዋለሁ። እኔንም ነው። ሜራማ ትልቅ ሰው። ሜራማ ነው። ግድ ነው። እሺ ጋይስ ቻናሉን ማን ነው ሰብስክራይብ እያደረጋችሁ። ይመቻችሁ። በሌላ ጌም ደግሞ በሚቀጥለው ጊዜ እንገናኛለን እና በዚህ ዩቲዩብ ላይ ደግሞ ማን እንዲቀርብላችሁ ትፈልጋላችሁ? እሱን ደግሞ ኮሜንት ላይ ጻፉ። ይመቻችሁ። ቻው።